ማርቼት ለምን ይከበራል? ከሶስት ሴቶች አንዷ በህይወት ዘመኗ ተደፍራለች። በዓለማችን ዕድሜያቸው ከ15 እስከ 44 የሆኑ ሴቶች ከካንሰር፣ ከጦርነት፣ ከመኪና አደጋና የወባ በሽታ ይልቅ አስገድዶ የመድፈር ስጋት ያሳስባቸዋል። 603 ሚሊዮን ሴቶች ጾታዊ ጥቃት ወንጀል ባልሆነባቸው ሀገራት ውስጥ ይኖራሉ። በአሁኑ ወቅት በዓለማችን 700 ሚሊዮን ያህል ሴቶች እድሜያቸው 18 ዓመት በታች ሆነው ያገቡ ሲሆን 250 ሚሊዮን ሴቶች ደግሞ እድሜያቸው 15 ዓመት በታች ሆነው ያገቡ ናቸው። በየአመቱ በአለም ላይ ከ600 እስከ 800 ሺህ ህገወጥ የሰዎች ዝውውሮች ይካሄዳሉ። ከሚካሄደው ህገወጥ የሰዎች ዝውውር ከአምስት አራቱ ሴቶች ናቸው። በየአመቱ 62 ሚሊዮን ሴቶች የትምህርት እድል አያገኙም። የዓለማችን 116 ሚሊዮን ሴት ተማሪዎች 25 በመቶ ያህሉን የሴት ተማሪዎች ቁጥር ይይዛል፣ አንደኛ ደረጃ ትምህርታቸውን አያጠናቀቁም። በዓለማችን ላይ ለሴቶች የሚከፈለው ክፍያ ከወንዶች አንጻር ከ60 እስከ 75 በመቶ ያነሰ ነው። 155 ሀገራት ሴቶችን ኢኮኖሚያ ጠቃሚነትን የሚገድብ ህጎች ሲኖራቸው 100 ሀገራት ደግሞ ሴቶች የሚሰሩትን የስራ አይነት ገድበዋል። በየደቂቃው አንድ እናት በወሊድ ምክንያት ትሞታለች። በዓለማችን 200 ሚሊዮን ሴቶች በግዳጅ ይገረዛሉ። ለዚህ ነው እነዚህ ችግሮች ተቀርፈው ሴቶች በነፃነት ይኖሩ ዘንድ ማርቼት የሴቶች ቀን የሚከበረው የዓለም አቀፍ የሴቶች ቀን ታሪካዊ መነሻውን ያደረገው የሰራተኞች እንቅስቃሴ ሲሆን በአሁኑ ወቅት በተባበሩት መንግስታት ድርጅት እውቅና የተሰጠው ዓመታዊ በዓለም ወጥቷል። ሴቶች በማህበረሰብ ውስጥ ተገቢውን ስፍራ እንዲያገኙ መሰረት ለመጣል የዓለማችን ሴቶች ባደረጉት ተጋድሎ በሴቶች ላይ ሊደርሱ የነበሩትን ጫናዎች ቀንሰው የእኩል ተጠቃሚነት አጀንዳ በመንግስታት ፖሊሲ ውስጥ እንዲካተት ሆኗል። በሀገራችን የጾታ እኩልነትን በማስፈን ሴቶች ከነበራቸው ድርብርብ ተጽዕኖ ተላቀው በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች ተሳታፊና ተጠቃሚ እንዲሆኑ ተጨባጭ እርምጃዎች ሲወሰዱ ቆይተዋል፣ ወደፊትም ይወሰዳሉ። በዚህም በርካታ ቁጥር ያላቸው ሴቶች ከራሳቸው አልፈው ለማህበረሰቡና ለሀገር የሚጠቅሙ አኩሪ ተግባራትን ፈጽሟል። የድሬዳዋ አስተዳደር ለዚህ ሁነኛ ማሳያ ነው። የሴቶችን ኢኮኖሚያዊ ተጠቃሚነት ከፍ በማድረጉ የድሬዳዋ አስተዳደር የሴቶችና ህፃናት ማህበራዊ ጉዳይ ቢሮ የሴቶችን ኢኮኖሚያዊ ተጠቃሚነት ከፍ በማድረጉ የስራ መስኮች ላይ በመሰማራትና ሴቶችን በማሳተፍና ጠቃሚ በማድረግ በሰራቸው አንቱታን ያተረፉ የሀገራችን ሴቶች በኢኮኖሚ ራሳቸውን የቻሉ ሴቶች ቁጥር እየጨመረ መጥቷል። በፖለቲካ መስክም በውሳኔ ሰጭነት ቀሪ ስራዎች እንድትጠበቁ ሆኖ የሀገራችን ሴቶች ከፊት እየመሩ ይገኛሉ። የዓለም አቀፍ የሴቶች ቀንን ስናከብርም ይህንን ያገኘነውን ድል ወደ ላቀ ደረጃ ለማሳደግ በመትጋትእና ሴቶች እርስ በእርሳቸው ያላቸውን ትስስርና ትብብር ወደ ላቀ ደረጃ ለማሳደግ ቃል በመግባት ይሆናል። ዘንድሮ በዓለም ለ114ኛ ጊዜ በኢትዮጵያ ደግሞ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋግጣል በሚል መሪ ቃል የሚከበር ሲሆን ይህንን አስመልክቶ የድሬዳዋ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ሁክሚያ መሀመድ እንዲህ ይላሉ። የዘንድሮው የ2017 ዓ.ም ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ የ114ኛ ጊዜ በሀገራችን ደግሞ ለ49ኛ ጊዜ የሚከበረው በዓል መሪ ቃሉ ፈጣንና ቀጣይነት ያለው ሁሉንም አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል ይላል። እንግዲህ ያለ ሴቶች ተሳትፎ የትም መድረስ እንደማይችል በተደጋጋሚ ጊዜ በተለያዩ መድረኮችና በተለያዩ ኩነቶች ሲገለጽ ነበረ። ይሄ በተጨባጭም ያለ ስለሆነ የዘንድሮ መሪ ቃላችን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል፣ እናረጋግጣልም። ይሄ በተግባርም ያለንበት ሁኔታዎች ናቸው። ሴቶች የሚሰጧቸውን ተልእኮዎች በማንም በቡባ የትም ኤሪያ ላይ በኮሚትመንት በቁርጠኝነት የሚወጡበት ሁኔታዎች በታክበር እየታየበት ያለበት ሁኔታዎች አሉ። ወይዘሮ ሁክሚያ ዓለም አቀፉ የሴቶች ቀን የሚዘከረው ሴቶች በማህበረሰቡ የደረሰባቸውን ጭቆና ተቋቁመው በፖለቲካውና በምጣኔው ሀብቱ ያገኙትን ትሩፋት ይዘከርበታል ብለዋል። ለዚህም ደግሞ በድሬዳዋ አስተዳደር ሴቶች ከጭቆና ተላቀው በፖለቲካውና በኢኮኖሚው እያስመዘገቡ ያሉትን ለአብነት እንመልከት። በኢኮኖሚ ዘርፍ ደግሞ ሴቶቻችን ከአሁን በፊት ያው በቁጠባ ተደራጅቶ የማያውቁ በቁጠባ ተደራጅቶ እየተበዳደሩ የሴቷን በቀላሉ የኢኮኖሚ ችግር ከመፍታት አንጻር ሰፊ ስራዎች እየተሰሩ ዛሬ ላይ ገጠርም ከተማ ላይ ብንሄድ ከማይክሮ ፋይናንስ ውጪ ሴቶች በህብረት ሽርክና ተደራጅቶ በቁጠባቸው ብቻ እስከ 50 ሺህ ብር እስከ አምስት መቶ ሺህ ብር የሚበዳደሩበት ሁኔታዎች አሉ። እሺ የርሳ ቦነ እባላለው ከዜሮ ስድስት ወረዳ የመጣሁት ያው ስንነሳ ከባዶን የተነሳ ነው። ምንም ነገር ከቤታችን ነው ከየቤታችን ነው ተነሳስተን የመጣ ነው። ግማሾቻችን የቤተሰብ እጅ ግማሾቻችን የባሎቻችንን እጅ የምንጠብቅ ሰዎች ነበር። እና ከሀምሳ ተነስተን ወደ መቶ እያልን ካፒታላችንን ከፍ ያደረግንና በብዙ ደረጃ መበደርን የቻለን ማህበሮች ነው። ለምሳሌ በማህበራችን ሁሉም ሰራተኛ ነው። እኔ እኔ ለምሳሌ ባረክ ቤት ውስጥ ልጆችና ባለቤት ጠብቄ የምኖር ሰው ነበር። የራሴን ስራ በብድር ወስጄ የራሴን ስራ የፈጠርኩ ሰው ነኝ። ለምሳሌ ቁርስ እሸጣለሁ፣ ሽቲዎችን እያመጣሁ እዚህ አከፋፈላለሁ። ይሄን ለውጥ ለራሴ እንደገና በአባላቶቹ ብዙ ሰዎች የራሳቸውን ስራ እየሰሩ ካክስ ገዝተው ፀጉር ቤት የሚሰሩ ልጆች አሉ። የተለያዩ ስራዎችን ይሰራሉ። ምን ቆጥበው በወር አራት መቶ ብር ወይ በሳምንት በመቶ ብር ነው። እኛ ምን ቆጥበው ከዛ ምን ያህል ቆጥበናል? እስካሁን ሁለት ዓመት አልሞላንም። ሰባት ሺህ ስድስት መቶ ብር ቆጥበናል። አንድ ሰው ማለት ነው። አንድ ሰው ቁጠባ ነው ይሄ ማለት እንደ አጠቃላይ ደግሞ ካፒታላችን 162880 ብር አለን ካፒታል። ከዛ ውጭ ማህበራዊ ብለን 110 ብር የምንቆጠባት ቁጠባ አለች። ያቺ ማለት ከዋና ቁጠባችን የማትነካ ግን ሰው ሲወልድ ሲታመም ከማህበራችን ላይ አንስተን የምንጠይቅበት የተለያዩ እንደ ማህበራችን ድጋፍ የምናደርግበት የጤና መድን የምንገዛበት ለድሃዎች የተለያዩ ነገሮችን የምናደርግባት ናት። ያቺ አስር አስር ብሯ ማለት ነው። ማህበራችን ተንተን ብሎ አስፈላጊ ለሆነ ነገር የምንጠቀምባት ናት። አስር አስር እንደገና ቅጣት አለን። ቅጣት ማለት በጊዜው ብድሩን ላልመለሰ መዋጮ በጊዜ ላልመጣ ሰው እንደ አምስት ማኔጅመንት አለን፣ ስራ አስፈጣሚዎች እነሱ ሀምሳ ሀምሳ ብር ነው የሚቀጡት። የቀሩት አባላቶች ደግሞ ሀያ ሀያ ብር ይቀጣሉ። ያም ደግሞ እስከዛሬ ቀጣ ነው ያስቀመጥ ነው አንድ ሺህ አራት መቶ ሰማንያ ብር አለ። አገልግሎት የሚባል አለ ያው ወለድ ነው የሚባለው። በእኛ ደግሞ አንድ ሺ ስናበደር አንድ መቶ ብር አገልግሎት እናስባለን። ያቺ የተርፍ ከፈፈላችን ወይም ካፒታላችን ከፍ የምታደርግልን ነገር ናት። በዚህ መልኩ ነው እንግዲህ እየተንቀሳቀስን ያለ ነው። ጠባቂነት ባይኖር የራስ ተነሳሽነት እና እኛ እኛ መሪዎች መሆን መቻል አለብን። ለቤታችንም ሁሌ ባሎች ነው ሰርተው እንትን የሚሉት እኛ ሰርተን እነሱን ማስተዳደር ለምን አንችልም? የእኛ የበላይነት ለምን አይታይም? ምክንያቱም ሴቶች ከሌለ ምንም ነገር ላይ ሴት ከሌለ ምንም ነገር በቂ ነው ብቅ ነው ብያ አላም። እኔ በበኩል ምክንያቱም ምንም ነገር ሴት ናት እንትን እያለች ያለችው ከጎን ሴት አለች እና ብልህ ስለሆነች መነሳሳትና ራሷን ማጎልበት ማብቃት አለባት ብዬ አስባለሁ። ስሜት ኤሲር ሰዒድ ይባላል። የወረዳ ስድስት ሴቶችና ህጻናት ማህበራዊ ጉዳይ ማስተባበሪያ ኃላፊ ነኝ። ያው እንደሚታወቀው እነዚህ ሴቶች እንደ ወረዳ ስድስት አስራ ስድስት መንደርን ያለን ከአስራ ስድስቱ መንደር ደግሞ ሞዴል ብለን የመረጥ ነው። አንዱ ግሩፕ ራዕይ የሚባል ቡድን ነው። እነዚህ ቡድን ቁጠባ ነበር የጀመሩት ቁጠባ ስልሳ ብር ነበር የሚቆጥቡት። ሀምሳ ብር ማህበራዊ፣ አስር ብር የቅጣት የሚባል አለ። የራሳቸው ህግና ደንብ አለ። የግል እቅድ፣ የአንድ ለአስር እቅድ፣ የቡድኑ እቅድ አላቸው። በህግና በደንብ ነው የሚመሩት። ከቁጠባ ራሳቸውን ችለው ወደ ብድር ማበደር ገብተዋል ማለት ነው። እነዚህ ሴቶች በአሁኑ ሰዓት ላይ ከሶስት ሺህ ብር ተነስተው ሀያ አምስት ሺ አምስት መቶ ብር ለአንድ ሴት ማበደር ጀምረዋል። ይሄ ማለት አንድ ሳምንት ላይ ነው። ቀጣይ ሳምንት ቢመጣ ሰላሳ ሺ ነው። ቀጣይ ሳምንት እስከ ሀምሳ ሺ ስልሳ ሺ የሚሄድ ነው። ከዛም አልፎ የአስራ አምስቱ መንደር ልማት ቡድኖች በአንድ ማህበር ታቅፈው ወደ ማህበር አድገው እንደ መንግሥት እውቅና ያገኙበትና ወደ ማህበር አድገው እውቅና ያገኙበት ናቸው የአሁኑ ሴቶች ማለት ነው። ወይዘሮ ሁክሚያ ዓለም አቀፉ የሴቶች ቀን የሚዘከረው ሴቶች በማህበረሰቡ የደረሰባቸውን ጭቆና ተቋቁመው በፖለቲካውና በምጣኔው ሀብቱ ያገኙትን ትሩፋት ይዘከርበታል ብለዋል። ለዚህም ደግሞ በድሬዳዋ አስተዳደር ሴቶች ከጭቆና ተላቀው በፖለቲካውና በኢኮኖሚው እያስመዘገቡ ያሉትን ለአብነት እንመልከት። ሴቶች በማህበራዊ በኢኮኖሚያዊ፣ በፖለቲካዊም የመጡ ስኬቶችን እንዳስተዳደራችን በተለይ ከፖለቲካ ሎ ስንነሳ ፖለቲካ ላይ እንዳ አስተዳደራችን የነበረው የሴት አመራር ተሳትፎ ምንበል የሴት ምክር ቤት ተሳትፎ ከአሁን በፊት ከነበረው አሁን በተሻሻለ ያው ከምክር ቤት ስንጀምር ምክር ቤት ላይ በፊት የነበረው ከሀያ አንድ እስከ ሰላሳ የነበረው የሴት ምክር ቤት አባላት ተሳትፎ ወደ 44% ያደገበት ሁኔታዎች አሉ። ከአመራርም ስንመጣ ከአፈጉባኤዎች ሁለቱ ጨምሮ በካቢኔ ተሳትፎ ደግሞ የሴት ተሳትፎ ሴቶች ጉዳይ ብቻ የነበረበት አሁን ላይ ደግሞ በካቢኔ ደረጃ ከሶስትም በላይ የሆነበት ሁኔታዎች አሉ። ይሄ እንግዲህ የአሁን አስተዳደራው በቂ ባይሆንም የሴቶች ፖለቲካል ተሳትፎ ከበፊቱ የተሻሉ ነገሮች አሉ። ይህም በስኬት እናየዋለን። ቀጣይም ግን ስራ ይፈልጋል። ሴቶቻችንን በሁሉም ዘርፍ ብቁና ተወዳዳሪ ሆነን ከመገኘት አንጻር ሴቶቻችን አሁንም ቀጣይ ልፋትና ትግል የሚጠይቁ ጉዳዮች ላይ መረባረብ ይኖርብናል። ክብረ በዓሉ በአሁኑ ወቅት በአለም ላይ የሰፈነውን የተዛባ የሥርዓተ ጾታ ኃይል ሚዛንን ለማስተካከል በተለያዩ ሰልፎችና የግንዛዊ ማስጨበጫ ስራዎች ተከብሮ ይውላል። የማይቻል ነገር የለም። እኔ ለሴቶቹ መንገድ የምፈልገው የማይቻል ነገር የለም። ሰው የሚሰራ የአላህን ስራ ብቻ ነው የማንገባበት እንጂ ሰው ምድር ላይ የሚሰራ ነገር የማይሰራ ነገር የለም። ላይ መነሻችን እኛ መጀመሪያ በራሳችን ነው። ያው እኔም ትንሽ ከተማ ውስጥም ተፈተፈ ስለምን ስለምን በራሳችን ነው። ያለ መሬት ሆፍ ስላያለን በእጅ ውሃ ስቆፈር ነው። ከዛ በዝናብ ውሃ ሲመጣም ያለጣ ነው። በዛ ነው የጀመር ነው። በእጅ ተቆፈረም አለ አባታችን ካረፈ በኋላ እኔ የገባውበት ኬ የሚያስፈልገው ነገር ሁሉ ለመ እኔ ከወንዶቹም አሉ፣ ግን እኔ ሴት ስራት አለብኝ። ለምን ሴቶች ስንባል አንድ ነገር ከሰራው ያንን ነገር ውጤቱን ማየት ፈልጋለሁ። ውጤቱን ሰላ አልመለስም እዛ ጀመርኩ። ያው እንዳያችሁት በትንሽ በናፍ ቤንዚን እየገዛን እያጠጣን ውሃ በዛ ነው የምናስጠጣው፣ እየሰራን ከዛም በኋላ በጣም ችግሩ ያው እየተባባሰ ሲመጣ ለምንድን ነው ቢሮ እየጠየኳቸው ስጠይቃቸው ለግለሰብ አናደርገም ስሉ መጥቼ እዚህ አካባቢ ያሉ ገብሬን አደራጀሁት። ከዛ ለግለሰብ አንቆፍሮ ሲሉኝ በቃ ያኔ አማራጭ ምንድን ነው፣ አደራጅቼ የገበሬውን ሀሳቡን አቀረብኩላቸው። እንዴ እንዴ ምን ነው እንዲህ ችግራችን ይፈታል፣ የኔ ብቻ ሳይው እናንተም ይፈታል ብያቸው ወደ ግብርና ቢሮ ተደራጅተን ወሰድኳቸው። ከዛ ያው እነሱ መቼም እዚህ ስካይ ወጥቶ በርላስ እስከሚቆም አሉ፣ እዚህ አካባቢ እያደራጃቸው ማለት ነው። እናምንም አሉ እሺ እናንተ ብቻ ይሁን፣ ምንሄድበት ቦታ ብቻ እናንተ ከኔ ጋር ሂዱ ሌላው ለኔተው ከዛ ሁሉም ቦታ ይሄን ልጨረስነ ማሽኑ መጣልን፣ ቆፍረልን። ያው እንደ እድላችን ሆኖ በቂ አናገኝም ነበረ፣ የተወሰነ 178 ላይ ነበረ። ከዛ ቦታችን ደግሞ አቅም የለንም ለማስቆፈር እዛ ላይ በቃ ይሆንልን ብለን አቆም ነው። ያው በዛው እየሰራን የቃሪያም ሶስት ቲማቲሙም ሽንኩርትም እና እነሱም አሁን ምንድነው ለካ ሴትም ይችላል በኛ አካባቢ በተለይ ሴት ምንም ነገር ማድረግ የሚችል አይመስላቸውም። አገብታ ወልዳ ልጆች ማሳደግ ብቻ አይመስላቸዋል። እሱ ብቻ አለ። ሴት ወልዳም አሳደጋም አስተምራውም ራሳም ሰርታውም እንደምትለወጥ እርግጠኛ መቶ በመቶ። ራሴ ሳይሆን ሌላዎቹም እንዲማሩ ነው እያስተማርኩ ያለው መቶ አሁን ይሄ ቃሪያ እዚህ እንደሚሰራ ማንም አያውቅም ነበረ እ መጀመሪያ ግን ከግብርና ሲወስድ የመጣበት አፈሩን ብቻ ነው። ቼክ አረኩት። ይህ ነገር ሻቄጣል ይመስላል። ምን አይነቱ ነው? ከዛ በኋላ ሰው ነው የጠያየኩ። ከዛም በኋላ ለምን ራሳችን ሄደን ዛና እንብያቸው እጃቸው ይርኩ ከዛ መጣ። ያው እዚህ ጋር የሚታየው ራሳችን ነው። ሙሻርገተን ለሞቶ ሺህ ዘር ማለት ነው ለዚህ አካባቢያችን ላይ ያሉ ገሬዶዋ ላይ ቃሪያ ሰተናቸዋል። እነሱም ደስተኛ ናቸው። ለካ መሊካ አሁን ሄዳቸው ቢጠይቁ መሊካ ምን አይነት ሰው ነሽ ከተባለች እነሱ ሊነግራቸው ይችላል። ለምን ሴት ብቻ አለም ወንድ ብቻ አለም ሴትም መስራት እንደምችል ሴቶችም የተማሩ አሉ። ማንም ቦታ ትንሽ መሬት ያላት መሬት ከሌላትም ኦምሻ ያለ ቦታ መታወስዳ ገበያ ወስዳ በብር ቀይራ ለራሷ ማትርፋ ለኛንም ገዢ ያገኘን እነሱም ደግሞ ገበያ ወስደው ሲሸጡ ለማህበረሰቡ በተማማጣኝ ወግያ ከወሰዱ ማለት ነው። እንዳይቀመጡ ነው። ሴቶች የማይሰራ ሴት የማይችለው ነገር የለም። ሴት ሁሉ መውለድም ትችላለች፣ ማሳደግም ማስተማርም መስራትም ትችላለች። እንዳውም ከታየ ከወንዶች ሴቶች ያው ስራ የኛ ይበዛል። ግን ብዙ ጊዜ ሴት ሴት ምን ታመጣለች ሚባል ነገር ነው ያለ። ሴት ትሰራለች፣ ታመጣለች። ውጤት ደግሞ ከወንድ የበለጠ ሴት ነው ውጤቱም። ውጤቱ ለወንድ ወንድ እኮ አይቶ ገና እኮ ጫፉ ላይ ደርሶ አይ ይሄ ነገር አይሆንም ተው ብሎ ይላል። ግን ሴት እንደዛ አይቶ ውጤቱን ማየት ትፈልጋለች። ይሄ ብቻ አይደለም። በማኑፋክቸሪንግ ዘርፍ ላይም ሴቶች በርከት ባሉ ተደራጅቶ፣ በፊት ያው ይታወቃል ሴቶች ከጓዳ ውጪ ምንም ውጤት እንደማናመጣ የሚታሰቡ እሳቢዎች ተቀይሮ ዛሬ ላይ በማኑፋክቸሪንግ ዘርፍ በፋብሪካ ደረጃ የፋብሪካ ባለቤትነት ምርትና ምርታማነትን ከማሳደግ አንጻር በርካታ ሰፋፊ ስራዎች እንዳስተዳደር የተሰሩ በኤግዚቢሽን ላይ የምናገኛቸው በርካታ የማኑፋክቸሪንግ ዘርፍ ላይ የተሰማሩ ሴቶቻችንን በስኬት ደረጃ የምናወጣቸው እንዳሉ ሆኖ በሌላው በማህበራዊ ዘርፍም ላይ ያው የሴቶች ያጠቃላይ የቤተሰብ ጤናን ከመጠበቅ አንጻር በርካታ ሴቶች ያው በሽታን ቀድሞ ከመከላከልም ከተከሰተ ደግሞ ከተከሰተ በኋላ የቤተሰብንም ሆነ የራስን እንዴት አድርጎ ፈጥኖ ወደ ሕክምናው መስመር ተይዞ በሕክምናም ዘርፍ በርካታ ስራዎች የተሰሩ አሉ እንደ አስተዳደራችን እንግዲህ መላው የአስተዳደራችን ሴቶች በርካታ የሴቶች ስኬቶች አሉ። ይህንን ስኬቶች እንግዲህ በገጠርም በከተማ ያሉ የተሰሩ አንኳር አንኳር ስራዎቻችንን በዚህ ቀን እያሰብን፣ ሌሎች ቀጣይ ስራዎች ደግሞ እንዴት እናሳካ የሚል አጠቃላይ የአስተዳደራችን ሴት ከፍተኛ አመራሮች በወረዳ እና በሴክተር ላይ ተከፋፍለው በሚያደርጉት ውይይት ላይ በርካታ ሴቶችን አግኝቶ ሲያወያዩ የሴቶች የመልካም አስተዳደር ጥያቄዎች የሴቷ ጥያቄ ምንድን ነው? በቀጣይ ምላሽ ማግኘት የማግኘት የሚገቧቸው ጉዳዮች ላይ ሰፊ ውይይት ተደርጎ በርካታ ለሚቀጥለው አመት የእቅዳችን ግብአት ሊሆነን የሚችሉ በርካታ ግብአቶችን ያመጣሉ ብለን እናስባለን። እንግዲህ የአስተዳደራችን የመጡ ስኬቶች እንግዲህ አንድ ሁለት ብለን የምንቆጥራቸውን አሁን ጀምረናል፣ እሱን እናስቀጥላለን የሚል የዘንድሮ የዓለም አቀፍ የሴቶች ቀንን በአገራችን ስናከብር ሴቶች አገራቸውን ከውስጥም ከውጭም ተወጥራ ባለችበት አስቸጋሪ ወቅት የአገር አለኝታ መሆናቸውን በተግባር ያሳዩበትን ተጋድሎዎች እያሰብን ነው። በተለይ ደግሞ በሕግ ማስከበር ዘመቻው የኋላ ደጀን ከመሆን ባሻገር በጦር ሜዳ ከፊት ተሰልፈው በአገር ላይ የተጋረጠውን የህልውና አደጋ በመመከት መሥዋዕት በመሆን የአገር ዋልታ መሆናቸውን ያስመሰከሩበትን ታላቅ ተጋድሎ እየዘከርን መሆን አለበት። ተጋድሎ ድህነትን ማሸነፍንም ያካትታል። በድሬዳዋ አስተዳደር በሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አዘጋጅነት በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገራችን ደግሞ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋግጣል በሚል መሪ ቃል የሴቶች ቀን ማርቼት በፓናል ውይይት በተለያዩ ዝግጅቶች በደማቅ ሁኔታ ይከበራል።